ሰላም ጤና ይስጥልኝ። ዶክተር ቤቴሌ የምባላለው። ዛሬ ኪሎ ለመቀነስ ክብደት ለመቀነስ የሚጠቅመንን ኢንተርሚተንት ፋስቲንግ ወይም ሰዓት ገድቦ መብላት የሚለውን ሀሳብ እንነጋገራለን። አብራችን ቆዩ። ኢንተርሚተንት ፋስቲንግ ማለት ጊዜ ገድቦ መብላት ማለት ነው። የተወሰነ የምንበላበት ሰዓት አለ። የተወሰነ ደግሞ ፈጽሞ የምንጾምበት ምንም ነገር ካሎሪ ያለው ነገር የማንጠቀምበት ውሃ ብቻ በመጠጣት ወይ ደግሞ ሻይ በመጠጣት ካሎሪ የሌለውን ነገር ፈሳሽ ነገር ብቻ በመውሰድ የምናሳልፍበት ማለት ነው። ይሄ የመጾም ፕሮሰስ በሳይንስ በጣም የተደገፈ ነው ኪሎ ለመቀነስ። ምክንያቱም ሰውነታችን ልክ ምግብ በምንበላበት ሰዓት ላይ የገባውን ምግብ ይሰባብረውና እንደ ጉልኮስ አድርጎ ያስቀምጠዋል። ጉበት ላይ ይቀመጣል። ከዛ ደግሞ የተረፈው ደግሞ ስብ ሆኖ የተለያየ የሰውነት ክፍላችን ላይ ቦርድ አላስፈላጊ የሆነ ሰውነት ቦታ ላይ ይቀመጣል እንደ ስብ ሆኖ ማለት ነው። በምንጾምበት ጊዜ ላይ ደግሞ ኦልሬዲ የተቀመጠውን ጉልኮስ ወይ በስብ መልክ ያለውን ጉልኮስ እያቃጠልን ነው የምንበላ እንደ ጉልኮስ የምንጠቀመው። ስለዚህ መጾም ስብ እንዲቃጠል ያደርጋል፣ ሰውነት ውስጥ ስቶርድ ተደርጎ ተቀምጦ ያለውን ጉበት ውስጥ ያለውን ግላይኮጅን እየሰበርን እንደ ጉልኮስ እንድንጠቀም ያደርጋል። ስለዚህ መጾም በሳይንስ የተደገፈ ኪሎ ለመቀነስ የሚረዳ ነው ማለት ነው። ይሄ ኢንተርሚተንት ፋስቲንግ ምን አይነት ኢንተርሚተንት ፋስቲንጎች አሉ፣ ወይም ደግሞ እንዴት እንዴት አድርገን ነው የምንጾመው፣ መቼ መቼ ነው የምንበላው የሚለውን ስናይ ሁለት አይነት ኢንተርሚተንት ፋስቲንግ አለ። የመጀመሪያው 168 ሲሆን በቀን ውስጥ ለ16 ሰዓታት እንጾማለን፣ ለ8 ሰዓት ደግሞ እንበላለን። ምሳሌ ለመስጠት ያህል ጠዋት 12 ሰዓት የምንበላ ከሆነ ከዛ ቀን 8 ሰዓት ድረስ የፈለግነውን ምግብ በዛ ጊዜ ገደብ ውስጥ መብላት እንችላለን። ከዛ በኋላ ደግሞ ከቀን 8 ሰዓት እስከ ነገ ጠዋት ድረስ ባለው ሰዓት ደግሞ ምንም አይነት ምግብ ካሎሪ ያለው ምግብ አንበላም። ውሃ በመጠጣት ብቻ እናሳልፋለን ማለት ነው። ይሄ አይመችም ካለ ካልን ወይ ደግሞ ማታ 11 ሰዓት ጀምረን እስከ ጠዋት አራት ሰዓት ድረስ ምንም አይነት ምግብ የማንበላ ከሆነ ከዚያ የቀረውን ሰዓት ደግሞ የምንበላ ከሆነ ይሄኛውም 168 የሚለውን ያሟላል ማለት ነው። ሌላኛው አይነት ደግሞ አምስት ሁለት የሚባል ሲሆን በሳምንት ውስጥ አምስቱን ቀናት በቀን ሶስቴ እየበላን የምንበላውን ነገር እየበላን ግን ሁለቱን ቀን በጣም ካሎሪ ቀንሰን የተመረጡ ካሎሪዎችን አነስ ባለ ካሎሪ ብቻ በልተን የምናሳልፍበት ነው። ሌላኛው ደግሞ በጣም ዋሪየርስ ፋስቲንግ የሚባለው ወይም ኦማድ የሚባለው በቀን አንድ ጊዜ ብቻ ዋን ሚል አ ዴይ የሚበላው ሲሆን በ24 ሰዓት ውስጥ አንዴ ብቻ ነው የሚበላው እሱ ደግሞ በጣም ከባድና አስቸጋሪ የሆነ ነው። ስለዚህ ዛሬ የምንነጋገረው ስለእነዚህ ነው ማለት ነው። የማይመከርባቸው ሰዎች አሉ ወይ ብለን ስንል እርጉዝ የሆነች ሴት፣ ስኳር በሽተኛ የሆነ ሰው በጣም ሊን የሆነ በጣም ኪሎ ትንሽ የሆነ ሰው ኢንተርሚተንት ፋስቲንግ ባይጠቀም ይመከራል ወይ ደግሞ ግዴታም ከሆነ ሐኪም ተነጋግሮ ከግል ሐኪም ጋር ተነጋግሮ ነው ይህንን ውሳኔ መወሰን ያለበት ማለት ነው። እሺ በምንበላበት ዊንዶ ወይም ኢቲንግ ዊንዶ በሚባለው ሰዓት ላይ ምን አይነት ምግቦችን ብንበላ የተሻለ ውጤት እናገኛለን የሚለውን ስንነጋገር በጣም ፋት የሌለባቸውን ፕሮሰስድ ያልሆኑ በዘይት የተጠባበሱ ነገሮች ያልሆኑ ምግቦችን ብንጠቀም ኢፌክቱን ሞር የተሻለ እንዲሆን ያደርግልናል ማለት ነው። ለምሳሌ ያህል ሆል ግሬንስ የሚባሉ ወይ ደግሞ ስታርቺ ካርቦሃይድሬት የሚባሉት በሰውነታችን ውስጥ ከገቡ በኋላ ጉልኮስን ቀስ እያሉ ነው ወደ ደም ስር የሚለቁት ማለት ነው። ስለዚህ በፋይበር ቪታሚን፣ ሚኔራልስ ያለባቸው ለሰውነታችን ጥሩ የሆኑ ስታርች ካርቦሃይድሬት ያለባቸው ምግቦችን ብንበላ ለምሳሌ እንደ ኦትስ፣ ያለ የገብስ ዳቦ፣ ሩዝ እነዚህ ነገሮች በምንበላበት ጊዜ ቀስ እያለ ግሉኮሱ ስለሚለቀቅ ቶሎ የረሃብ ስሜት አይሰማንም። የጥጋብ ስሜቱም ይቆያል፣ በሰውነታችን አቅምም ይኖረዋል። ሰውነታችን እና አሳ የአሳ አይነቶችን ብንበላ ደግሞ ይሄ ኦሜጋ ስሪም ስለሚኖረው ለአይምሯችን እድገት እና ለልብ ጤንነት በጣም አሪፍ ነው የሚሆነው ማለት ነው። ከዚህም በተጨማሪ ፍራፍሬዎችን፣ ቬጅቴብልስ እነዚህም ብንበላ ጥሩ የቪታሚን የሚኒራል የፋይበር ኮንቴንት ስላላቸው ለጤናችን በጣም ይጠቅሙናል ማለት ነው። ቅድም እንዳልኳችሁ ይሄ ስኳር የበዛበት የታሸጉ ምግቦችን፣ ኬክ፣ ክሬም የበዛባቸው ነገሮች፣ ዘይት የበዛባቸው ነገሮች፣ የተጠባበሱ ነገሮች እነዚህን ነገሮችን በማስወገድ ደግሞ አንድም ኪሎ ለመቀነስ፣ ሁለተኛ ደግሞ ለጤናም ራሱ ኢን ጀነራል እነዚህ ምግቦች ጥሩ አይደሉም። ኮሌስትሮል ለመቀነስም እነዚህን ምግቦች ማስወገድ በጣም አሪፍ ነው ማለት ነው። ከነዚህ በተጨማሪ ደግሞ ከምግቡን ፋስት ከማድረግ በተጨማሪ እንቅስቃሴ ብንጨምርበት ሞር የተሻለ ውጤት እንድናገኝ ቶሎ ብለን ኪሎ እንድንቀንስ ይረዳናል። ማስወገድ ያለብን ሌላ ነገር ደግሞ አልኮል አልኮል በጣም ብዙ ካሎሪ አለው እና የኒውትሪሽን ቫሊዩ ደግሞ ምንም የለውም። ስለዚህ አልኮል የምንጠቀም ከሆነ የፋስቲንጋችንን ስለሚያበላሽብን አልኮል መጠቀም የለብንም። ስኳር የበዛበት ምግብ መጠቀም የለብንም እና ቅድም ያልኳችሁን ካርቦሃይድሬት ሶርሶች፣ አሳ፣ ቬጅቴብልስ፣ ፍራፍሬዎች እነዚህን በመጠቀም እዛ ላይ ደግሞ ኤክሰርሳይዝ በመጨመር የተሻለ ውጤት ማግኘት እንችላለን ማለት ነው። የጎንዮሽ ጉዳት አለ ወይ ለሚለው ጥያቄ አንዳንድ ሰዎች የሆድ ድርቀት፣ ራስ ምታት እንደ ድካም ስሜት እነዚህን ነገሮች ሊሰማቸው ይችላሉ። ስለዚህ ብዙ ውሃ በመጠጣት በምንጾምበት ጊዜ ላይ እና በምንበላበት ሰዓት ደግሞ ፋይበር ያላቸውን ምግቦች በምንበላበት ጊዜ የሆድ ድርቀትን በዛ ወይ መከላከል እንችላለን ማለት ነው። ለዛሬ ይሄን ዲስከስ ካደረግን ይበቃናል። ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። አመሰግናለሁ።